አሰላሙ አሌይኩም ወረመቱላሂ ወበረካቱ ውድና የተከበራችሁ የሶፍቱ ቤተሰቦች እንዴት ናቸው ሰላም ናችሁ በያላችሁበት ሰላማችሁን ያብዛልኝ እኔ ሰላም ነኝ አልሐምዱሊላሂ እናንተ እንዴት ናቸው የዛሬ ቪዲዮ የሚሆነው ጭቃ ቤት ከምሰሩ ብሎኬት ቤት ብሰሩ በጣም የተሻለ ነው በጣም አሪፍ ነው ብዙም ርቀት የለውም ብዙም አይለያይም ብዬ በሰራሁት ቪዲዮ ላይ አብዛኞቻችሁ በሚባል ደረጃ ያላመናችሁ ወይም ደግሞ እንደዚህ ይህን ያክል ቀላል ነው ወይ ብላችሁ እያሰባችኋላችሁ በአካልም እየደወላችሁ የምታናገሩኝ የምጠይቁኝ ነበራችሁ። እና እንግዲህ ይህንን ቀላል ያልመሰላችሁ እንዲሁም ደግሞ በዚህ ብር ያርቅ ያልመሰላችሁ ምንድን ነው እንደዚህ ጭቃ ቤት ቀላል ነው፣ ብሎኬት ቤት ደግሞ በጣም ከባድ ነው ብለን እንድናስብ ያደረገን ምንድን ነው የሚለውን ማብራሪያ በሰፊ የምሰጥ ይሆናል ማለት ነው። ይህን ቪዲዮ እስከ መጨረሻው እንዲከታተሉ በአክብሮት ጋብዣችኋለሁ። ከዚህ ቪዲዮ ደግሞ ብዙ ታተርፉበታላችሁ፣ እንሻ አላህ። እስከመጨረሻው አብራችሁን ቆዩ። እንግዲህ ምንድነው ብሎኬት ቤት በጣም ከባድ ሆኖ ሳይሆን ለመስራት ብሎኬት ቤት በጣም ከባድና ብዙ ወጭ የሚያስወጣ ሆኖ ሳይሆን ማህበረሰቡ በቃ ብሎኬት ቤት ሲባል በጣም ብዙ ወጭ የሚያስወጣና በጣም ብዙ ብር የሚጠይቅ አድርጎ ነው የሚያስበው ማለት ነው። እና እንጨት ቤት በባህሪያቸው በእንጨት ቤት ሲባል ደግሞ በተለምዶ ያው በቃ ቆርቆሮ እና እንጨት ምናምን ነገር እንደዚህ አድርጎ ነው የሚያስበው። እና እንጨት ቤት ነው ሲባል ጭቃ ቤት ለመስራት ቀላል ይመስለዋል ሰዎቹ ማለት ነው። ግን ጭቃ ቤት በጣም ያልታሰበ ብዙ ወጪ የሚያስወጣ በጣም ወጪ ላይ የሚያዳርግ ቤት ነው። ብዙዎቻችን ውዝግብ ላይ አድርሷችኋል ብዬ የማስበው ምንድን ነው እዚህ ያለ ቤተሰብ ወይም ደግሞ እዚህ ያለ ወኪል ብሎኬት ቤት አትትዩም ወይም አችለውም። ብሎኬት ቤት ለመስራት ሶስት ሚሊዮን አራት ሚሊዮን አምስት ሚሊዮን መያዝ አለባችሁ ምናምን ብሎ የሚያስፈራራችሁ፣ እንዲሁም ደግሞ አይበቃም ብሎ የምታስቡበት መንገድ ላይ አይምሯችሁን እንትን የሚበክሏችኋሉ ማለት ነው። ያ ማለት እንግዲህ እዚህ ያለው ሰው ጥፋተኛ ሆኖ ሳይሆን ስለማያውቀው ከባድ መስሎ ልክ እንደናንተው ከባድ መስሎ ስለሚያስብ ለዛ ነው ማለት ነው። ምናልባች እንደነዛ አይነት መረጃዎችን ላይሰማ ይችላል። ወይም ደግሞ አሁን ጊዜያችን ላይ ያሉ የቤት አሰራር ሁኔታዎች ስለማይችል ያን ሰው በዛ ልክ ስለሚያስብ የሚነግራችሁ ለእናንተ አስቦ ሊሆን ይችላል። ቤተሰብም ሆነ ወኪልም ሆነ በእናንተ ዙሪያ ላይ ያለ ሰው ብሎኬት ቤት ከምትሰሩ ጭቃ ቤት ሰርታችሁ እንትን ብትሉ ይሻላል፣ ወጪው በጣም ከባድ ነው ብሎ የሚላቸውም ሰው ካለማወቅ የተነሳ ነው። ስለማያውቀው ነው እንጂ ቢያውቀው ኑሮ እንደዛ ሌላቸው አይችልም ማለት ነው። እንግዲህ ምን ማለት ነው? አሁን አንድ ሰው እናንተ ለምሳሌ ስደት ላይ ሆናችሁ እየሰራችሁ ቃስ እያላችሁ ቤቱን መገንባት ትችላላችሁ። እርግጠኛ ሆኜ ነው የምነግራችሁ ማንኛውን መናገር የምችለውና እርግጠኛ መስራት ትችላላችሁ ብዬ የማስበው በምክንያት ነው። ምን አለመሰላችሁ? አሁን እናንተ ስደት ሄዳችሁ ስደት ላይ ሆናችሁ ቤት እየሰራችሁ ሳለ ጭቃ ቤትን ብትጀምሩ ብሎኬትም ቤት ብትጀምሩ፣ ጭቃ ቤት የጀመረውም ብሎኬት ቤት የጀመረውም እኩል ነው የሚጨርሱት። በቃ እኔ እያየው ስለሆነ ነው እየሰራው፣ እያየው ስለሆነ እኩል ፍጆታ ነው ያለው። በቃ የብርም ሁነት የጊዜም ፍጆታ እኩል ነው። ምን የሚያለያየው ነገር ምንድን ነው? ይህኛው በጥሩ ነገር ገንብቷል። ጭቃ ቤት የሚሰራው ደግሞ በማይሆን ነገር ተሸውዷል ማለት ነው። ያ ነው ልዩነቱ። ምንድነው ያ ማለት እንግዲህ ብሎኬ ቤት ቀስ እያላችሁ መገንባት ችላላችሁ። ጭቃ ቤትም ከሄዳችሁ ጀምራችሁ ጭቃ ቤት እየሰራችሁ ሰባት አመት ስምንት አመትም ቆይታችሁ ያው አንድ ጭቃ ቤት ነው የምሰሩት። በቃ የሱዲ ብር፣ እንደውም አሁን ላይ ምን አይነት አባባል አለ ለምሳሌ የሱዲ ብር ከቤት ውጭ ምንም አይሰራ ምናምን የሚባል አባባል አለለት ማለት ነው። እንደዚህ ዛሂዶ የመጣም ሰው እንደዛ ነው የሚለው። እዚህም ያለ ሰው የሚተረጉመው እንደዛ ነው ለምን መሰላችሁ አንዳንዴ ብርን አገልግሎት ላይ ማዋል ወይም ደግሞ የሚመጣውን ሳንቲም እንዳለ ማቴሪያል ላይና ግብአት ላይ አውለን ወደ ስራ መቀጠል የምንችለው? እንዴት ነው ብለን የምንለው ላይ እዛ ላይ ጥያቄያችንን ልንፈታ አንችልም ማለት ነው። እንግዲህ ጭቃ ቤት ስንሰራም ያው አቁመን እንደገና ውሃ ልካትረን ገረገንቲ ገብቶ መርገን ምናምን እንደዚህ ፊኒሽንግ ምናምን እስከምንድረስ ያን ያክል ጊዜ እንቆያለን። ብሎኬት ቤትም ያው እንደዛው ማለት ነው እና ያለው ልዩነት በአስተሳሰብ ያለው ርቀት ነው እንጂ በተለምዶ የለመድነው ጭቃ ቤት እየተሰራ እንጨት ቤት እየተሰራ ስለሆነ ለምደን ያደግነው ብሎኬት ቤት ሲባል ስለማናውቀው ስለ ብሎኬት ስለማናቅ መረጃውንም እንደዚህ የብሎኬትን ሞጭ እንእያንዳንዱ ያንዳንዱ የሚያስፈልገውን ስለማናቅ በዛ ልክ በቃ ብሎኬት ቤ ሲባል ትልቅ ሰው ወይም ደግሞ ሀብታም የሆነ ሰው ብዙ ብር ያለው ሰው የሚሰራው አድርገን ስለምናስብ ነው እንጂ ብዙ ልጅነት ኑሮት አይደለም ማለት ነው። ያ ማለት እንግዲህ ምንድን ነው አሁን እኛ ሁላችንም እንዳኗኗራችን ደረጃ ይለያያል ማለት ነው። አሁን ለምሳሌ እኔ ቤተሰብ አለ፣ እኔ ቤተሰቦች ገጠር ናቸው፣ እና እነሱ ገጠር ያለ ቤተሰብ አሁን ቤት ልሰራ ነው ብዬ ብላቸው ብሎኬት ቤ ልሰራ ነው ብላቸው አሁን በጣም ከባድ ነው አችለውም፣ ካልሆነ እንጨቤ ብሰራ ይሻላል ብለው ነው የሚሉት ለምንድን ነው ስለማያውቁት፣ እነሱ ስለማያውቁ ያንኛው ከባድ መስሎ ስለሚታያቸው የሚገፋፉኝ ወሬ ነው ወደ ጭቃ ቤት እንድሰራ ነው ማለት ነው። እንግዲህ ይህን የሚያደርጉት ምንድነው ለኔ መጥፎ አስበው አይደለም። እኔ ብሎኬት ቤት እየሰራው ጊዜ እንዳላባክን ቶሎ ከስደት ተመልሽ ያገር ላይ ደርሶ ናፍቆት አለምና በዛ አይነት መንገድ በዛ ነገር እንደዛ ይሉኛል ማለት ነው። ነገር ግን ቢያውቁት ኑሮ እንደዚህ ሊሉኛ አይችሉም ማለት ነው። የናንተም አሁን ወኪሎቻችሁ ብሎኬት ቤት መስራት ከባድ ነው አችሉትም 3 ሚሊዮን 4 ሚሊዮን አምስት ሚሊዮን ስድስት ሚሊዮን ያስፈልጋቸዋል የሚሏችሁ የብሎኬት ቤት ይሰራ ምን እንዴት እንደሚሰራ እንዴትም ወጭ ውስ ምን ያክል ነው የሚለውን ሂሳብ ስለማይሰሩ ለዛ ነው ማለት ነው። ጭቃ ቤትንም አሁን እንግዲህ ያለውን ኮተት እና ያለውን ወጭ ስለማያውቁት ለዛ ቀላል መስሎ ስለሚታያቸው ነው። እንግዲህ በፊት ላይ አሁን ጭቃ ቤት ይሰራ ያን ያክል እንደዚህ ዘበኑ የጠበቀ ስራ ምናምን አይልም፣ እንደዚህ በቀላሉ መኖር ይችላሉ። አሁን ላይ ደግሞ ጭቃ ቤት ስንሰራ በቃ ብዙ ወጮች የሚጠይቁብን አሰራር ነው የምንሰራው፣ ብዙ ወጮች ማለት ነው። በተለይ ወደ ፊኒሽ እየቀረምን ጭቃ ቤት ብዙ ወጪ እያስወጣን ይሄዳል። ፊኒሽንግ ስራ እንግዲህ ዘበናችን ላይ ያሉ ስራዎችን ስናደርገው በጣም ብዙ ማቴሪያሎችን እየወሰደ ብዙ ዕቃ እየወሰደ እና እንዲሁም ደግሞ ለመስራትም ደግሞ እያዳገተን በሄደ ቅጣት ብሩን እየበላብን የብሩ ፍጆታ እየጨመረ ይሄዳል ማለት ነው። ብሎኬት ቤት ደግሞ ወደዛ በምንደርስበት ጊዜ ላይ ወጫችን እየቀለለ ይሄዳል ማለት ነው። እንግዲህ በብሎኬት ቤትና በጭቃ ቤት ያለው ልዩነት ምንድነው? ብሎኬት ቤት ወጪ የሚያስወጣው መጀመሪያ ላይ ነው። ጭቃ ቤት ደግሞ ወጪ የሚያስወጣው ወደ መጨረሻ ላይ ስንደርስ ነው። ወጪው በጣም ከባድ የሚሆነው ማለት ነው። ያ ማለት ምንድነው? ብሎኬት ቤት ስንሰራ፣ ከመጀመሪያው ስንሰራ መሰረት እስከምንወጣ ድረስ ያለው ወጭ በጣም ከበድላል፣ ከባድ ነው ማለት ነው። ምንድነው ያ እንግዲህ ብሎኬት ቤት ከባህሪው ከመሰረት ሲወጣ፣ ገና ከመጀመሪያ ሲወጣ፣ ብረት አለ፣ ድንጋይ አለ፣ ገረገንት ያለ፣ አሸዋ አለ፣ ጠጠር አለ። እነዚህ እነዚህ ነገሮች ስላሉ መጀመሪያ ላይ ብዙ ሁሉንም ኮተት መጀመሪያ ላይ ስለሚጨርስ ከዛ መጀመሪያ ላይ ያለውን ወጭ ያከብድብናል ማለት ነው። ሰው ምን አሰበ ያንን መጀ ሲጀመር ያለውን ሲመለከት መጨረሻ ላይም እንደዛው ዘልቅ ይመስለዋል ማለት ነው። እንግዲህ ብሎኬት ቤት መጀመሪያ ላይ ብዙዎች ስለሚያስወጣ፣ ጭቃ ቤት ደግሞ መጀመሪያ ላይ ብዙዎች ስለማያስወጣ በዛንም አመለካከት የጭቃ ቤት ይቀንሳል ብሎ እንድናስብ አደረገን ማለት ነው። እንግዲህ ብሎኬት ቤት መጀመሪያ መሰረት ላይ ብዙዎች ካስወጣን፣ ጭቃ ቤት ደግሞ መጀመሪያ ላይ ብዙዎች የማያስወጣን ምንድን ነው? ቆርቆሮ እንገዛለን ጠርብ እንገዛለን ቢስማር እንገዛለን ምናም እነዚህ ነገሮች ናቸው። ከዛ ውጭ ያለውን ገረገንቴ የሚገባውን ዋልክ የሚታሰረውን ጭቃ የሚመረገውን ግርፌ የሚገረብ ሽቦ፣ ቢስማር ሲቀጥል ወደ ፊኒሽንግ ስራ ያለውን ይሄ መቃን ምናም ብዙ ኮተቶችን አናስባቸውም ማለት። ወደ ቤት ስንገባ የምናስበው ምንድን ነው? ቀለል ያለውን እንጨት፣ ቆርቆሮ ሲጠርብ እነዚህ እነዚህ ነገሮች ቢስማሮችን ብቻ ነው የምናስበው። ይህን ስናስብ መጀመሪያ ላይ ያለው ወጭ የእንጨት ቤት ወጭ ይቀልልናል። የእንጨት ቤት ቀላል ነው ብለን እናስባለን ማለት ነው። የብሎኬት ቤት ደግሞ ከመጀመሪያ መሰረቱን ጀምረን ብዙ ወጭ ስለሚያስወጣ፣ ብዙ ወጭ ስለሚጠይቅ የብሎኬት ቤት በጣም ከባድ ነው ብለን እንድናስብ የዚህን አመለካከት ይሄን ያክል ፈጠረብን ማለት ነው። እና እንግዲህ ምንድነው መማር ያለባቸው ከዚህ ነገር ላይ አሁን ቤተሰብ እንጨት ቤት ትሰሪ ይሻልሻል እንጂ ብሎኬት ቤት አትስሪ። እንዲሁም ደግሞ ብሎኬት ቤት ቤት አትስራ ብሎኛል ለምትሉ ቤተሰቦች፣ ብዙ የምደውሉ የምታማክሩ ቤተሰቦች እነሱ ከእንደዚህ አይነት አሳሰብ ስለሚያስቡት ነው እንጂ የብሎኬቱንም ሰርተው አይተውት የጭቃውንም ሰርተው አይተውት ወጩን አመዛዝነውት አይደለም ማለት ነው። እንግዲህ ይህንን አሁን ይህንን ስናገር ልታምኑ የሚችሉ ወይም ደግሞ የምታምኑት ሰርታችሁ ያያችሁት ናቸው። እንግዲህ ጭቃ ቤት ሰርተው ያዩት ምን ነው እኛ ብሎኬት ቤት ሰርተን በነበር እስከሚሉ ድረስ ማለት ነው። እናንተም ደግሞ እነዚህ የለደሙበትን ነገር እናንተ እድሉ እያላችሁ አሁን መስራት እድሉ እያላችሁ ከገባችሁበት በኋላ ምን ነው ሰርቼ በነበር የሚለው ነገር ትርጉም ስለሌለው ከወዲሁ ቤት ያሰሩ ሰዎችን ጥናት አድርጋችሁ ወደ ቤት ስራ ብትገቡ በጣም የተሻለና አሪፍ ነገር ይሆንላችኋል ማለት ነው እንግዲህ ይህንን ስታደርጉ ምን ታደርጋላችሁ ዘላቂ የሆነ ነገር ትገነባላችሁ ማለት ነው ብሎኬቤ ማለት ብሎኬ ቤትና ጭቃ ቤት እንግዲህ በምንም አይነት መንገድ ሊወዳደር አይችልም እንትንም ሊል አይችልም ማለት ነው ብሎኬ ቤት ጥድት ያለ ዘበናዊ ቤት ከልጅ ልጅ የሚያልፍ ንብረት ነው ጭቃ ቤት ደግሞ እንደምታዩት ብዙ ስራዎችን እየሰራው እያሳየኋችሁ ነው ብዙ ጊዜ የማይቆይበት ጊዜ ላይ ነን በተለይ ደግሞ አሁን ላይ ማለት ነው። በተለይ አሁን ላይ የሚሰሩ እንጨት ቤቶች ምንም ያክል እድሜ የሌላቸው ናቸው። ወላሂ ነው የምላችሁ ወላሂ ማለት ነው። አሁን ላይ የምንሰራው የእንጨት ቤት እድሜ ምንም የለውም። በቃ አሁን ድሮ ላይ በፊት አሁን የምናድሳቸው ቤቶች አሉ። አንዳንዴ አንዴ እንደዚህ ቪዲዮ ተሰራ ምናምን የማሳያችሁ እነዛ ቤቶች ያላቸው ጥንካሬና አሁን ላይ የሰራናቸው ቤቶች ጥንካሬ ስንመለከት እኩል አይነት ጥንካሬ የላቸውም። ለምን መሰላችሁ? አሁን ላይ በቃ እንጨቱ ሳይበስን ነው የሚፈለጠው ምናምን ጠርጉ፣ እንደዛ ሲሆን ምስጤ መብላት እንትን አለው። አሁን ይሄ ነጭ ባህር ዛፍ ደሞ ውስጥ አብዝቶ በጣም ይፈልገዋል ይሄ ነጭ ባህር ዛፍ ማለት ነው። ስሰራ አንዳንዴ ጅብሰም ፊኒሺንግ ስራ ሰራ እያየሁት ከስር ምናምን ቀለም የተቀባ ቤቶችን ሳነሳ ገና አራት አመቱ ነው አምስት አመቱ ነው ይላሉ፣ ግን ውስጡን ምስጥ በልቶ ጠቅላላ ሙሉ ይጨርሰዋል ማለት ነው። እንደዛ ይሆናል። ሲቀጥል ደግሞ አሁን ላይ የሚሰሩ ጭቃ ቤቶች እንጨት ቤቶች የሚሰሩ እንጨት ቤቶች ምን ይሆናሉ መሰላችሁ ቋሚው አሁን የበፊት በፊት አሁን ሲሰራ ቋሚው ተውላገደ እንደዚህ ከሆነ ምናምን ቀጣለ ምናምን ስለማይጠበቅ እንጨቱ የማይታደግም እንጨቱም የበሰለ ነው። አሁን ላይ ደግሞ ሁሉም ስለ ብር የገቢን ምንጭ ብቻ ስለሆነ የሚያስበው ሁሉ ሰው፣ እንጨቱ ራሱ ሲበስል አይደለም የሚፈለጠው፣ ጠርቡ ማለት በስሎ አይደለም የሚፈለጠው፣ ገና ለጋ ያለ ነው እንጨቱ የሚፈለጠው። እንጨቱ ለጋ ሆኖ ሲፈለጥ ምስጡ ያጠቀዋል። አሁን ቀይ ባህር ዛፍ ከባህሩ ምስጥ አይበላውም፣ ነጭ ባህር ባህርዛፍ ደግሞ ምስጥ ያጠቀዋል። በአብዛኛውን ጊዜ ማለት ነጭ ባህርዛፍ በጣም ምስጥ ይበላዋል። ይሄ በቀይ ባህርዛፍ የተሰራ ፈልጣ ጠርብ አሁን ምስጥ አይነካውም ብዙም አይበላውም። ነጭ ባህርዛፍ ግን ምስጥ በጣም ይበላዋል። ለምን ልጫው ራሱ የሆነ ልጅ ያላችሁ ምናን ባርዳት ይፈለግ ካውቁ ከሆነ ልጫው ራሱ የሆነ ሲበላ የሆነ ጣዕም አለው፣ ይጣፍጣል። ምስጡም በዛ ልክ ፈልጎ ይመስለኛል የሚበላው ማለት ነው። እንደዛ ስለሚሆን እንትኔ ማለት አለው። ሲቀጥል ደግሞ ቋሚውና ይሄንን የቤቱ ዋና ቋሚ የሚቆም ዋናና ዋና ቋሚ በጣም መልክ እንዲያመጣ እየተባለ ውበት እንዲያመጣ እየተባለ ስለሚታድግ ታድጎ ታድጎ ስለሚሆን ቤቱ ወደ ውስጥ የመግባት እንደዚህ የመዛመን ባህሪ ባመጣሳ ጭቃው ሲከብደው ምርጊቱ ምናምን ሲወረወርበት ምን ሲልበት እንደዚህ የመዛመን ባህሪ ያመጣል። አንዳንዴ እንደዚህ አሁን ይሄ ምሰራው ቤት ባለፈ አሳይቻችኋለሁ። ሀይቅ ከተማ ላይ ነው የምገኘው። አሁን ለታ ቪዲዮ ለቀላችሁ ያያችሁ ቤት ነው። ይህ አሁን ቤት አሁን አቋራጭ ምናም ዘሞ እንደገና መልሰን አድገነው ነው በቃ እንደገና ቋሚ አስገብተን ምናምን እንትን ብለን እንትን ነው ያ የሚሆነው ለመሰላችሁ ቋሚው በብዙ ስለሚታደቃችንም ስለሚሆን የቤቱ ቋሚ እድጋ ስለሚበዛበት የሆነ በቃ ጭቃው ሲከብደው ከስር ሲበላ የመቋቋማ አቅሙ ዝቅተኛ ነው። ስለተቆረጠ ስለተገዘገዘ የመውደቅ የመዛመን ባህሪ ያመጣል ማለት ነው። እንደዚ አይነት ነገር ስላለው ጭቃ ቤትና ብሎኬት ቤትን በምንም አይነት ነገር ልናወዳድረው አንችልም። ማ ነው ባ ያንዳንዴ እንዲሁም ብዙዎች ትገርሙኛላችሁ። ጭቃ ቤት ከመስራትና ብሎኬት ቤት ከመስራት ማንኛው ይሻላል ብላችሁ የምጠይቁኛላችሁ። ቀጣሚ ያው ከጭቃ ቤት ብሎኬት ቤት እንደሚሻል እናውቃለን። ግን እናንተ ወጪው ይከብዳል ብላችሁ ከማሰባቸው የተነሳ ይመስለኛል እንደዛስጠይቁ በጣም ይገርመኛልና ሁላችሁም አታውቁም። ድህነትን ለማስወገድ ነው ስደት የሰደዳችሁት። ሰርተን ለመለወጥ ራሳችን ለማሻሻል ነው ስደት ላይ የሄዳችሁት። ስደት ላይ ያላችሁ ደግሞ አልሀምድሊላሂ ሳንቲም ስታገኙ እየሰራችሁ ነው ገቢ ያገኛችሁ። ሳንቲም ስታገኙ ደግሞ እዚህ ላይ የተሻለውን ነገር ለመስራት ሰው አይኖራችሁም። እንዲሁም ደግሞ እናንተም ደግሞ በቂ እውቀቱ አይኖራችሁም ስለ ቤት አሰራር፣ እንዲሁም ደግሞ ብራችሁን ጥሩ ቦታ ላይ ለማዋል በቂ እውቀት ስለማይኖራችሁ ዝም ብላችሁ በዛው በምታውቁት እዚሁ ባለው በዙሪያችሁ ባለው ሰው ነው የምትመሩት ማለት ከሚያጠፋዋል ከአለማም ያለመዋል ልክ በዛው ልክ ምናም ስለምትጓዙ በእናንተ አይፈረድ። ምክንያቱም እናንተ የምሰሙትን ስለሆነ የእንትን የምትሉ የምሰሙትን ነው የምታምኑት፣ የምትነገሩትን ነው የምታምኑት እና እንደዛ ስለሆነ ነው እንግዲህ። በዚህ መሀል ላይ ያለው ነገር ምንድን ነው? እናንተ አሁን ቆም ብላችሁ ማሰብ ነው ያለባችሁ። ቆም ብላችሁ ማሰብ ነው ያለባችሁ። ማለት ምንድን ነው? አሁን ጭቃ ቤት የስፌ እንግዲህ እንደዚህ ብሎናል ቀላል ነው። እና ወደ ብሎኬት ቤት ብገባ ምን ያክል ልዩነት አለው? እንደው ያለውስ እውነት ባይሆንስ ምን እናደርግ እንችላለን ብላችሁ ወደ መፍትሄ ስትገቡ ምንድነው ማድረግ ያለባችሁ? ጭቃ ቤት አሁን እስከ ሰባት እስከ ስምንት መቶ ሺ ብር አውጥታችሁ ወደ መጨረሻ አካባቢ ላይ ብታደርሱት ግርፉ ምናምን ቢቀራችሁ ምናምን እዚህ ነገር ላይ ብትደርሱ፣ ብሎኬት ቤት ደግሞ አርማታውን አውጥታችሁ እስከ ኮሎኑ ምናምን ድረስ ብታቆሙ እዛ ላይ እንኳን ሄዳችሁ ብትቆሙ ወደ ሽያጭ ገበያ ብታወጡት እንኳን ያንን ቤት ስምንት መቶ ሺ ብር ቤቱን ቆርቆሮ አልብሳችሁ ጭቃ መርጋችሁ አቁማችሁ ወደ ግርፍ ምናምን ሳደርሱ ብታቆሙት፣ ብሎኬት ቤቱን ደግሞ አርማ ወጣቸው አቁማችሁት ወደ ሽያጭ እንኳን ብታዞሩት የትኛው ይጨምራል? ብሎኬት ቤት ነው ሽያጭ ላይ የሚጀምረው ማለት ነው። ለምን ይሄንኛው እንግዲህ ለማኖር ደርሰዋል ማለት ነው። የቅንጡ ስራ ነው የቀረው ጅብሰም ስራ ፊኒሽግ ስራዎች ምናምን፣ ቅንጡ አድርገን እንኑርበት የሚለው ነው እንጂ ጣራ ከለበሰ ማንኛውም ቤት ያኖራል። በሳር ቤት እኖረናል፣ ሁላችንም እናውቃለን። እንግዲህ ማለት ያንን በዛ ያኖር ደረጃ ጭቃ ቤትም አሁን እንጨት ቤትም ቆርቆሮ ከለበሰ ከውስጥ መረግ መረግ ተደርጎ በቀላሉ እየኖርበት ነው ማለት ነው። እየኖርበት እያኖረን ነው፣ አላኖርም አላለንም እንግዲህ የ በድንኳን ምኖር በምን ምኖርን፣ ዝናብና ፀሐይ ከተከላከለ ማኛውም ነገር ያኖራል። አማረም ተዋበም አልተዋበም ማለት ነው። እና በዛ ደረጃ ላይ ደርሶ ይህንኛው ማኖር ደረጃ ላይ ደርሶ ሰው እየኖርበት ገብቶ እየኖርበት ደረጃ ላይ ደርሶ፣ ብሎኬት ቤቱ ደግሞ ገና አርማታ ወጥቶ ከዛ በኋላ ብሎኬት አለ ምናምን፣ ጣራ አለ፣ ከዛ ሆኖ ወደ ሽያጭ ብናቀርበው የትኛው ይጨምራል? ገና አርማታ ላይ ያለው ብሎኬት ቤት ወደ ሽያጭ ስንቀይረው ብሩ ራሱ ብዛት ያመጣል ማለት ነው። የሽያጭ ደረጃ ስናዞረው እንኳን በጣም ጨምሮ የሚሸጥልን ማኛ ነው? ብሎኬት ቤቱ ነው ማለት ነው። ስለዚህ ማን ምን አድርገናል? እያተረፍን ነው፣ ታተርፋላችሁ ማለት ነው። እናንተ በዚህኛው አሰራር ሰርታችሁ ወደዚህኛው ድጋሚ ብትገቡ ያንኛውም ቤት ሰርት ብሎኬት ቤቱን ጀምራችሁ መስራት አልቻላችሁም፣ እና ሽጣችሁ ሌላ ቦታ ገዝታችሁ በእንጨት መስራት ትችላላችሁ ማለት ነው። ብሎኬት ቤቱ እንዴት ተባለ? እውነት አይደለም ብዙ ወጭ አስወጣ ምናም ብላችሁ አቁማችሁት እንኳን ሽጣችሁ ሌላ ቦታ ገዝታችሁ ብትገነቡ የተሻለ ቦታ ገዝታችሁ እንጨት ቤት ትሰራላችሁ ማለት ነው። ያ ማለት ምንድን ነው እውነታውን እንዲታውቁት ይገልጥላችኋል ከማለት አንጣር ይሄንን ያልኳችሁ ማለት ነው። ምክንያቱም ወደ ተጠቃሚነት የሚቀይረውን ነገር መውሰድ ስለሚያስፈልግ ማለት ነው። እና ተጠቃሚ የምትሆኑ ብሎኬት ቤት ብትሰሩ ነው እንጂ እንጨት ቤት ብትሰሩ ተጠቃሚ አትሆኑ ማለት ነው። እንግዲህ ባለፈ በሰራሁላችሁ ቪዲዮ 200ሺ እስከ 300ሺ ድረስ ያለያየዋል ብዬ ነው የሰራሁላችሁ። እንደውም ነው የምላችሁ። እንደውም አሁን ባለንበት አሰራር ነው የምላችሁ። ጭቃ ቤትና ብሎኬት ቤትን ወደ ስር ወደ ብር ስንቀይረው በስነ ስርዓት ከተሰራ ሁሉን ነገር በቃ በጥንቃቄ ከሰራን በትኩረት ከወሰር ነው፣ ከጭቃ ቤቱ የብሎኬት ቤቱን ወጭ ባነሰ መንገድ መጨረስ እንችላለን። ለማሰላችሁ አሁን ላይ ብሎኬት ቤት ማለት በጣም በቀላሉ መስራት የምንችለው ስራ ማለት ነው። እንግዲህ ጭቃ ቤትና ብሎኬት ቤትን ስናወዳድር ምንድነው፣ ብሎኬት ቤት እንግዲህ ከስር በድንጋይ ዙሮ መሰረት ዙሮ ይወጣል ወደ ላይ። እንጨት ቤትም ድንጋይ መሰረትን እንዞራለን። ምናልባት የሚቀንስብን አንድ ኮርስ ወይ ሁለት ኮርስ ይሆናል። የአንድ ያንዲ ኮርስ ደግሞ አንድ ቢያጆ ድንጋይ እና ልዩነት የለውም። ያንን እንዞራለን። ከዞርን በኋላ ገረገንቲን እንሞላለን። ብሎኬት ቤት ጭቃ ቤትም ላይ ገረገንቲን እንሞላለን። አፈር ማለት ነው። ከተን ደቀደቅ ያን እናደርጋለን። ከዛ በኋላ ምንድነው የምንደርገው? ብረት ነው የምንገዛው። የብረት ልዩነት ነው። የብረቱን ልዩነት ደግሞ መጨረሻ ላይ አታጡትም፣ ፊኒሺንግ ስራ ላይ ታገኙታላችሁ። የብረቱን ወጪ ራሱ ማለት ነው። እዛ ላይ ሊላ ያያል ብለን ብናስብ ማለት ነው። ያንን ብረቱን እንገዛና ውሉን እናስራለን። ብረት እንገዛለን እንወጣለን ማለት ነው። ከዛም በኋላ ብሎኬት እንግዲህ እንደ አካባቢያችሁ ሊለያይ ይችላል። ከስልሳ ብር እስከ ሰባ ምናም ብር ድረስ አለ ብሎኬት። ያንን አንድ ጠርብ ደግሞ የምንገዛው መቶ ምናም ብር ነው። አንድ ጠርብ የምንገዛው ማለት ነው፣ ጠርቧን አንዷን ማለት ነው። እንግዲህ አንድ ጠርብ መቶ ምናም ብር ነው። አንድ ብሎኬት ኬት ደግሞ ከ65 ብር እስከ 75 ብር ነው፣ እያካባቢያችሁ ስለሚለያይ ማለት ነው። እና በዛን ያክል ልዩነት አለው። ይህንን እንደዛ አድርጋችሁ ሰርታችሁ ብሎኬት ቤት ወጫችን እናቅልካል እንምናደርጋለን ከበስነ ስርዓት ብሎኬቱ ብሎ ኬቱ እንደረድርና ቱንቢ ጠብቀን በስነ ስርዓት ቀጥ አድርገን እንደረድርና ከዛም በኋላ ከውጭ ያለውን ለስነን ከውስጥ ያለውን በጅብሰም ስራ ልክ እንደዚህ እንደምታዩት በፊኒሽንግ ስራ ያልቃን ማለት ነው። ያ ማለት ምንድን ነው? ጭቃ ቤት ላይ አሁን እንግዲህ ስንሰራ አይታችሁና እየሰራሁላችሁ ነው ቪዲዮ በሰጋቱ አድርገን ልጥፉ ምናምን እየሞላ እየሰራ ነው አይደለ። ብሎኬት ደግሞ ቀጥ ተደርጎ ከተቀመጠ ብዙ ማቴሪያል ስለማይፈጅ በጅብሰም በፊኒሺንግ ስራ ማጠናቅ እንችላለን ማለት ነው። ውጭን ብቻ እንለስንና ውስጡን በጅብሰም ስራ እንሰራለን ማለት ነው። ያ ማለት ምን ይቀርልናል? ልስን ይቀራል ሲሚንቶ አሸዋ እንዲሁም የሙያተኛ ተኛ ምናምን ይቀንስልናል ማለት ነው። የዚህ ዝኖች እናተርፋለን ማለት ነው። እና እንደዛ ማድረግ እንችላለን። መቶ ቆርቆሮ ብሎኬት ቤት ፊኒሺንግ ስራ ልስራ ብለን ብናስብ ጅብሰም፣ ኮርኒስ፣ ግርግዳቻ ከማብሪያ ግርማት ዝርጋት አድርገን 200 እስከ 250 ሺህ ብር ድረስ ፊኒሺንግ ስራ የሚጨርሰው ማለት ነው። እንጨት ቤት ደግሞ የመቶ የመቶ ቆርቆሮውን እንጨት ቤት ደግሞ ፊኒሺንግ ስራ እንስራ ብለን ብናስብ ከ450 እስከ 500 ሺህ ብር ድረስ ይጨርስብናል ማለት ነው። እንግዲህ ያያችሁ አይደል ያለው ልዩነት መጨረሻ ላይ ያለው ልዩነት ሁለት መቶ ምናምን ሽብር ልዩነት አለው ማለት ነው። እንግዲህ በፊኒሽንግ ሥራ ላይ እንኳን ማለት ነው። ጭቃ ቤት ወደፊት እየገፋን ብሄር ሰዓት እየሄድን እየሄድን እያለ እየጨመረ ወጫትን እየጨመረ ይመጣል፣ በቃ እየከበደ ይመጣል፣ እየከበደ ነው። ብሎኬት ቤት ደግሞ ወደፊት እየወጣን ብሄር ሰዓት ወጫትን እየቀለለ እየቀለለ ነው የሚሄደው እና ስለዚህ ማድረግ ያለባችሁ ጭቃ ቤት እና ብሎኬት ቤት ከመስራት የትኛው ይሻላል ብላችሁ ተወዛግባችሁ፣ ወደ ጭቃ ቤት ብሎኬት ቤት በጣም ከባድ ነው ብላችሁ ወደ ጭቃ ቤት የምትገቡት ወንድሞች፣ ወላሂ ብሎኬት ኬቢ ብትሰሩ በጣም ትጠቀማላችሁ፣ ታተርፋላችሁ ማለት ነው። እኛ ይሄንን የምንለው ካለማወቅ ወደ ሳሳተ ነገር ከመድረስ እናንተ አውቃችሁት ወይ ተሻለ ነገር ብትሰሩ በጣም ሀሪፍ ነው ከሚለው አንጣር ነው ማለት ነው። እንግዲህ ይሄንን እንዴት እናደርጋለን ለምትሉ ደግሞ ቀስ ብላችሁ መሰረቱን ትወጣላችሁ። ብሎኬ ቤት ለመስራት በጣም ቀላል ነው። ብሎኬ ቤት እንደሁም ቀስ እያላችሁ ሰሩት፣ እየጠነከረ ጥንካሬ እያገኘ ይሄዳል። ጭንጨት ቤት ግን ቀስ እንበል ብትሉ ቀስ ሊያስብላችሁ ትንፋሻችን ነው የሚቆርጠው ቶሎ ቁሞ ውሃ ልክ መታሰር አለበት። ከቆመ በኋላ ይመረጋል። ከተመረገ በኋላ ዝናብ ያጥዋል። ቶሎ መገረፍ አለበት ና ምንም አይነት ረፍት አይሰጥም ማለት ነው። ብሎኬት ቤት ግን ቃስ እያላቸው መስራት ይችላላቸው። ዙሮ ዙሮ አንድ ቤት ጀምራቸው፣ ስደት ላይ ያላችሁት ወንድሞች አንድ ቤት ጀምራቸው። ዙሮ ዙሮ ስድስት አመትን ቆያችሁ ሰባት አመትም ያው ቤት ነው አንድ ቤት ነው ሰሩ። ጭቃ ቤት የሰራችው ያው ያንኑ ሰባት አመት ያክል ቆይታ ያው ጭቃ ቤት ነው። ቤት እየሰራ ነው ቤት እየሰራ ነው። ያው ሁሌ አመት ቤት ስራ ቤት ስራ ላይ ነው። ብሎኬት ቤት የምሰራውም ያው ቤት ስራ ቤት ስራ ላይ ነው። ምንም የሚያነጣጥራቸው የሚያለያያቸው ነገር የለም። የሚያለያያችሁ ነገር ብሎኬት ቤት የሰራው ጥሩ ነገር ሰርቷል፣ እንጨት ቤት ሰራው ደግሞ ግዜያዊ ነገር ሰርቷል ማለት ነው። እና በዚህ መሀል ያለው ልዩነት ነው እንጂ ምንም በእናንተ ጋር የሚፈጥረው ልዩነት የለም ማለት ነው። እናንተ ማድረግ ያለባችሁ ኢንሻአላህ፣ እጨርሰዋለሁ፣ እገባበታለሁ፣ እሰራዋለሁ ብላችሁ ማሰብ ነው። ማሻአላህ ደግሞ ሁላችሁም ደሞ ዛላችሁ እየሰራችሁ ነው፣ እያገኛችሁ ነው። አገር ቤት አሁን ብንኖር አሁን ለምሳሌ አገር ቤት ያለ ሰው ስራ ስለማይሰራ ምናምን ኑሮ ከባድ ምናም ይላል፣ ቁጭ ብሎ ብር የሚያገኝ ይመስል ማለት ነው። ሁሉም ስራ ይሰራል፣ ከፈጋ ሁሉም ብር ያገኛል ያገኝበት ደረጃ ላይ ደርሳል፣ ግን እኛ ችግራችን ሰርተን መለወጥ እንደምንችል እንችላለን ብለን የሆነ ነገር ከባዱን ነገር ደፍረን መግባት ስለማንችል በቃ ከባድ ነው ያለው ሁሉ ነገር እና ከብደዋለን። ከዛ አንጣር ካልሆነ በስተቀር እንጂ እናንተ ኢንሻአላህ የተጀመረ ነገር ያልቃል እጨርሰዋለሁ ብላችሁ ወደ ስራ ገብታችሁ ስራችሁን መስራት ብቻ ነው የሚጠበቅባችሁ ማለት ነው። እንደዚህ አድርጎ ማን ያሰራልና እንዴትስ ወኪላችን እንደዚህ ሊሰራልና አይችልም ብላችሁ ለምትጨነቁ ደግሞ የስፌቱ ምንም ችግር የለው። ማንኛውንም በቤት ስራ ላይ ያለ ኮንትራክሽን ስራ እየሰራሁ እገኛለሁ። ጀመረ ገንብተን እስከ መጨረሻ ድረስ ሰርተን አጠናቀን እናስረክባችኋለን። መጨረሻ አብራችን ስለነበራችሁ ከድብና አመሰግናለን ወሰላሙ ዐለይኩም ወረሕመቱላህ ወበረካቱህ